አልነግርሽ ላንቺ መነገር ነው ያስፈለገ። ለምን እንዳገኘኋት ምክንያቴ በእንደዚህ አይነት መንፈስ አልነበር። መጠየቅ ነበር በጊዜው፣ ቀድሜ ማግኘት ነበረብኝ። ይህ ስሜት ተሰማኝ። ብዙ ሚስጥር እንድትደብቅልኝ በቃ የምታደርጋቸውን ነገሮች ምንም ደስ እያለኝ አይደለ፣ እየሰማኝ ነው አይደል? የምታደርጋቸው ነገሮች ምንም ደስ አይልም። አንደኛ ነገር በመሀል እየገባህ እሷ እውነት እንዳላስ ነው እያስመሰልክ ያለው ገባህ። መጀመሪያ እኔን መረዳት ይቀድማል። እኔን መረዳት ይቀድማል። ቀድመህ ለእኔ ጠይቀኛል? የተፈጠረውን ነገር ቀድመህ ጠይቀኛል? አልጠየከኝም አይደለ? ለምን አገኛት ብለኸኛል?

አልተረጋጋችም። ከዚህ በኋላ እኔ ህይወት ላይ የምፈጥረው ነገር የለም፣ አያገባትም፣ በቃ አለቀ። ተረጋግተ ማንነት አይደለም። እኔ ላይ የትኛውም ሴት እጅ አንስቶብኝ አያውቅም፣ እሷም እንድታነስ አልፈቅድላትም። ከዚ በፊት ያለፍኳት ኮት ይበቃታል። ስለዚህ ከዚህ በኋላ እኔ እሷን ተረዷት ተረዷት እየተባለ እንደፈለግ መሆን አትችልም። የቀረው ይቀራል። ምንም ነገር ከፈለክ እኔ ግዴታ የለብኝም። የሚሆነ የግዴታ ኑሮ አይደለም ኑሮ ተረጋግተህ አብርሽ፣ ልክ አይደለህም። ምኑ ነው የማላወራህ አብርሽ? ተረጋግተህ ብታወራ ይሻልሃል። ያረካቸው ነገሮች አብረን እናገኛታለን ስላልካት ብቻህን ሄደህ ስላገኛት ነው የሁሉ ነገር የተፈጠረው። ሩታ ቪዲዮውንና ፎቶውን እንዳየች ምን እንደሆነች እኔ ነኝ የማውቀው። አብርሽ በቦታ ብትኖር ትረዳኝ ነበር። ማንም ሰው ይረዳኝ ነበር። ሌላ ነገር ያለ ነው የመሰላት ብቻህን ሄደህ ስታገኛት። አሁን ምን ምን? እኔን ተረጋግተህ ማውራታችንን ገባህ? ማረጋጋት ከፈለክ እሷን ማረጋጋት ትችል ነበረ። መጀመሪያ አረጋግጫት ነው። አረጋግ አረጋግጫት አጋግለህ። አብርሽ ምን ሆነህ ነው? እኔ ደህና ነህ ግን እኔ ከፈለግ ከቤታችሁ ወጣሉ። እኔ ምንም እንትን አይደለም፣ ግን እንደ ወንድም እና እንደ ጓደኛ ማላችሁ ገብቼ እያስተካከልኩ ከፈለግ። መጀመሪያ እኔ ጋር መደወል አይጠበቅብህም ነበር። በዚህ ስሜት እያለች እኔ ጋር መደወል ሳይሆን ያለብህ እዛው እቤት። አትመጣም ነው? አልመጣም ነበር በዚህ ስሜት ከሆነች ማለት ነው። እኔ ሰላም ነው የምፈልገው። ገባህ? እኔ በሰላም ነው መኖር የምፈልገው። እሷን ማገዝ ነበረብኝ። ልንገርህ፣ በቃ መታለች አይደል? አዲስ አበባ ግዴታ ማግኘት ነበረብኝ። አስቀድሜ እሷን ማረጋጋት ነበረብኝ። አረጋጋዋት። ገባህ? አይመለከተንም እኮ ስለሷ። እኔ የሚመለከተኝ የለም እኮ የነገር አይመለከተንም፣ አይባልም ሰው ነች፣ ሰው ነች። ህሊና ነገር አይደለም። ምን አሁንም ተረጋጋና አብራችሁ ታወራላችሁ። አልፈልግም፣ ከዚህ በኋላ በእንደዚህ አይነት ጉዳይ ማንም ሰው እንዳያወራኝ። አያገባችሁ እያረክ ያለው ነገር እ ነገር ቃ ማንም ሰው ከዚህ በኋላ እንዲያዘኝም ምንም እንዲለኝ አልፈልግም። የማደርገውን ነገር አውቃለሁ። አለቀ በቃ። መሆን ያለበት ነገር ይሆናል። ከዚህ በላይ ሲጀመር በእንደዚህ አይነት መንፈስ እዚህም እንድትቆይ አልፈልግም። የፈለገችበት ቤት ትችላለች። ተረጋጋ። በኋላ ሌላ እንዳይጸጥታ። አብርሽ ምንም አይጠጥተኝም። የነገርኩህ ነው። ምንም አይጠጥተኝም። እንዲህ በዛ ጥፊ እዚህ ጋ እንዲህ ህፃን ልጅ አድርጋችሁ ልጅ ማረጋቸውን ነገሮች አውቃለሁ። ማድረግ ያለብኝ ነገር አደርጋለሁ። ማድረግ የሌለብኝ ነገር አላደርግም። እኔ ህሊ ያለ በማንም ሰው ደግሞ ተመርች ኖር ያላቅባል አሁንም ቢሆን ደግሞ ላይሽልንገር አለ። የጭቅጭቅ ላይፍ ሰልችቶኛለ። መጨቃጨቅ የሆነ ነገር ምናምን አልፈልግም። ለምን ነገሩን ታቀርቧለን? አንተ ነገሩን ማቅለል የምችለው ማካበድ የምችለው አይደለም እሷ እራሱ ባትመጣ ደውለ ላገኛት ነው ማለት ነበረ። እቺ ልጅ እኮ ልትፈልግ ልትወጣ ነበረ። እኔ አረጋግቻት ነው ያስቀመጥኳት መጀመሪያ ማለት ነው። ሽ የተፈጠረው ነገር በጣም ከባድ ስለሆነ ራስ አረጋ ምንም አለም አንተ እንደፈለግ ብትቆጣኝ ብትመታኝ፣ ወንድምነኝ፣ እንደፈለግህ አያገባህም ብትለኝ መፍት ነው። ግን ደግሞ ያለውን ነገር እየተባባሰ ስለመጣ ነው ይባባ አስከፈለገ ደንገር አለ። እኔን በሰላም የትኛውም ሰው ሊያወራኝ ይችላል። በዚህ ልክክን እናቴም አባቴም ሆነውብኛ አያውቁም። ገባክ? ኑሮ ስትኖር ፈልገ ነው የምትኖረው። በግዳጅ ማንም አያስገድደህ። ገባክ? የሆነ ግዴታ አንገቴን አንቆም ያኖረኝ የለም። እየነገርኩህ ነው። በቃ ማንም ሰው እንደዚህ ሆነብኛ። የወለደኝ እናትና አባቴ እንደዚህ ሆነብኛ አያውቁም። ገባ? ስለዚህ ስርዓቷን ትያዝ። ከዚህ በኋላ ስለ እንደዚህ አይነት ጉዳይ እንድታነሳም እንድታወራኝ አልፈልግም። አንተም ተረጋጋ። እሷም ያደረገው ነገር ልክ አይደለም፣ ምንም አልደገፈውም። ገብቷል ይመሪ ነው። እንደ አንድ እንደ ጓደኛ እንደወንድም ሳወራ ያደረገው ነገር ልክ አይደለም። ቀስ ብለህ ደግሞ ስታስቸቀጭቅላይ ፋይፍ ጠላችሁ ምንም ጨቃጨቅ መጨቃጨቅ ወጣ ሰላሚን ጭቅጭቅ ከሶሻል ሚዲያ ራሳችሁን በታረ ካላገኘኋት ስትል የነበረችው እሷ ይቻላል። ስለዚህ ያመጣሁላት ላገናኛት፣ አለቀ። ነገ እኮ ላገናኛት ነው። እኔ አንድ ነገር ልንገርሀ ነገ ላገናኛት እኮ ነው። በቃ እኔ አስቀድሜ ግን ማግኘት ነበረብኝ ልጅቷን። ቪዲዮ እንኳን ይሄን ቪዲዮ የታየው ቪዲዮ ማለት ነው፣ የለቀቀውን ቪዲዮ ማለት ነው። እንኳን ለሚስት እንኳን ለሚስት ማለት ነው፣ ለጓደኛ ለጓደኛ ራሱ ጤነኛ አይደል? ጤነኛ ያስብልም። በቃ የተመረዘ አእምሮ ስላላቸው ነው እንጂ ትክክለኛ አእምሮ ያለው ሰው ኖርማል፣ ኦኬ፣ ትክክለኛ እሷም። የሚዲያ ኢንፍሉዌንሰር ነኝ ልንገርህ፣ በቃ የሚዲያ ኢንፍሉዌንሰር ነኝ። የሆነ የሆነ ቪዲዮ ልሰራ እችላለሁ። አሁን ነገም፣ ከነገ ወዲያም ከብዙ ሰው ልሰራ እችላለሁ። ገባህ? ግን የሆነ ቪዲዮ በሰራው ቁጥር እዚህ ጋር የያዙን ልቀቁኝ መተል ከሆነ ይህ ላይፍ አይሆንም። ገባህ? ስለዚህ ስራ አንተ ሚስተን እንደ አታማከርም። የትኛውም ነገር ስታደርጊው ሚስተን አማክርህ አታደርግም። ሁሉንም ነገር ማውራት አይጠበቅብኝም። ገባህ? አይታ ትረዳ ነው። ማውራት ያለብኝ ነገር አወራለሁ። መረዳት ከቻለች ትረዳለች፣ ካልቻለችም የራሷ ጉዳይ። ይሰለቻል እኮ ይሄ ጭቅጭቅ ላይ ይሰለቻል። እኔ በዚህ ልክ ከዚህ በኋላ እየተጨቃጨቅክ መኖር አልፈልግም። ጭቅጭቁንም ሰላሙንም ማድረግ የምችለው አንተ ነህ። አሁንም ቢሆን አንዳንድ ጊዜ ሰው ልጅ በጣም እንትን ነው እኔ የሰጠኋት ቦታ እናንትን መሰለኝ ለዚህ ያደረው ሳፍ ማለት ነው ባ እንጂ አደለም፣ እጅ ለማንሳት ልብሴ ልብሴ ምጫፍ አትነካም ነበር። እሱ እንደ ባልነት መፍተን የፈለግከውን ማለት፣ ግን ደግሞ እንደ ሚስት እሱ ያደረገችው ነገር ልክ ነው ብዬ ነው ማስብ አብርሃም። በ የመሬ ነው ምክንያቱም እየተፈጠረው ከመጀመሪያ ነፃነት ሳመጣ በፊት ሳታገኛት በፊት ልጅቷ ምን እየሆነች እንደሆነ ታውቃለን። በስንት መከራ ነው እያረጋጋናት ያለ ነው አደል፣ አብርሃም? እኔ ጥፋተኛ እዚህ መቀመጥ ነው። ስለዚህ አትቀመጥ ሲልሽ ራሷን አረጋግታ ሰላም ያገኘች ቀን መንዛት ትችላለች። ነገር ላይ እንትኑ ላይ እሳት፣ የባሰ እሳት ነገር አትልቀቅበት አብራ ከዚህ በኋላ በእንደዚህ አይነት ጉዳይ ከሆነ እንዳትደውልልኝ፣ አንተን ነው